ስወዳችሁ ቪዲዮ ላይክ ሰብስክራይ አልሚስኪ ባካችሁ። ታቆንጆዋ የእኔ ፍንድሻ ማለት ነው ጠፍታለች። ያነ ቡሪክ እና እንግዲህ ፉፉ ማለት ነው ፉፉእና ቡሪክን ተጫማለቃችሁ ምክንያቱም ፍቅር እዚህ መሆኗ ምክንያት እናንተ ሁለታችሁ ናችሁ ማለት ነው። እሳ ሁነታ ሳትናገር ወይም ፕራንክ የምሆነ ሪል የሆነ ሳታረጋግጡ አባቱ ማን ነው ኬት ነው አንተነ ወይ ሳንተነ እየተባባላችሁ እየተጠቋቀማችሁ ነበር ትላንትና። ስለዚህ እናንተ ምን አስደኮላችሁ? እሳ ራሰው ያረግዘችሁ ወይ የያዘችው እሳ ሸክማ እሷ። ስለዚህ እናንተ ምን አገባችሁ? ሚዲያ ላይ እስከመጣ ድረስ ኦፍኮርስ እሷ ትናገራለች። ያለ ጊዜው ሲደርስ ትናገራለች። ነገር ግን ነገሩን የቀሳቀሳችኋት እሷ እንድትጠፋ ምክንያት የሆናችሁት እናንተ ሁለታችሁ ናችሁ። ስለዚህ አሁን ፍቅር የምትሯዋት ፍቅር ትመክራለች እንጂ አትመክራትም። ኦኬ። ስለዚህ ፍቅር የምታቅለጅ ጉበዝ ነች። በዚህ ምክንያት እናንተ ሁለታችሁ ናችሁ ማለት ነው። መጀመሪያ በፍራክ የጀመራችሁ ነገሩን አወቅን አወቅን ብላችሁ ስትሟዘዙ ነበረ ለሁለት ማለት ነው። ስለዚህ እሷን በጥፎ አድርጌ ሊመልስላችሁ ብላ እንግዲህ ደማችሁ እያፈላችሁ ነው። አይኖ እውነት ከሆነ እውነት ነው። ያው ከሰው ልጅ ስህተት ከብረት ዝገት አይጠፋም ይባላል እና ሰው ልጅ እስከሆነ ድረስ መሳሳት ያለ ነገር ነው። ይሄ ደግሞ በፍቅር የተጀመረ ወይም በፍቅር የመጣ ብቻ አይደለም። ኦኬ ሴት ሆኖ በራሱ ብዙ ፈተና አለው። ዋይዘዊ እና እንደዚህ መፎከሩ ምናምን ምናምን አያስፈልግም። ዋይዘዊ እንደዚህ ምንድን ነሽ አንቺ ማሰባች ምንደ ምናምን ምናምን ታረጋግታችሁ ነበር ማሰብ የነበረባችሁ ዛሬ ቡራ ከረዮ የያዙ ሚቀቁ ጣፋችሁ ይቅር ፍቅር እጣና አለችም፣ ጡንጦ የምትጠባ ልጅ አለችም። ሰውን የምትመክር ለሰው ልጅ የምታስብ አንደርስታንድር የምታረግ ልጅ ነች ፍቅር፣ እኛ እስከምናቃት ድረስ ማለት ነው። ስለዚህ ፍቅር በዚህ ደረጃ ለደርስ የቻለችው ወይ ልጅ ታደረግ የቻለችው እናንተ በምትሰሩ ስራ ነው ማለት ነው። ያው ስትፈልጉ ተጣልተናል፣ ተጣልተናል ትላላችሁ፣ ስትፈልጉ ደግሞ ታርቀናል

ይሄ ነገር እውነትም ቢሆን እውነት ከሆነ ደስ ይላል። ብራንክ እንዳሆነ ደግሞ መልሳላችኋለች የጥፍ አርጋ ስታስጨንቋ ስታጨልዋት ስለነበረ ጥሩ ምላሽ ነው ማለት ነው። ስለዚህ እኛም ተጨንቀናል በዚያው እኔ ፈቲን ፈቺ ፈቲ አሳዝናኛለች። እሷ ላይም እሷ ማታውቅም ነው ነገሩን በዚያው እንደዚህ አይነት ስራ ብዙ ቻናል ላይ የታየ ነው። ነገር ግን እውነትም ከሆነ ባይሆነ ችግር የለውም ኖርማል ነው ስራ ነው። ዚስዋት ቢዝነስ የሰው ልጅ መስራት ስላለበት የትኛውም የትኛውም ነገር ስራ ስራ ነው። ስለዚህ እነሱ እየሰሩ ነው። ነገር ግን ፈኪ እንግዲህ እውነታማት ነው እሳማታቅም ነው እና ብቻ

እኔ ጋር ስትጣላ ማሀማን ጋር ነበረች እያብረሽ ነው ወይንስ የፉፉ ነው ወይንስ የፏዋር ልጅ ነው ብላችሁ ስበጠብጦ ነበረ። ስለዚህ ሁለታቸው ስትጠቋቋሙ ስትፈካከሩ ነበረ ጣ ስለ ጣር እየተቀሳሰራችሁ ማለት ነው። ብትገርም እኛላቸው አንዳንድ የሙሪኬና ፉፉ እንደ ጣን ነው ነገር ሰራችሁ። ከምር እናንተ ሁለታችሁ ነገር ሰራችሁ። እንደ ጣን ነው የሚያደርጋችሁ። እኔ በጣም ነው የሚገርመኝ። አንዳንዴ ያው ሴሪስ የሚገርሙ ሰዎች ናቸው። እናንተ ያው አንድ ሰውን በምጠብቀውበት ቦታ ተፈጠረ የሆነ ነገር ተደረገ ሲባል ላይ መስለን ይችላል። ማንኛው ሰው ግን ፍጹም አይደለም። ምክንያቱም ሰው ልጅ ሆኖ እስከ ተንቀሳቀሰ እስከ በላ እስከጠጣ ድረስ የሆነ ነገር ያጋጥመዋል። አስበን ሳይሆን ሳያስብ ራሱ የሆነ ነገር ይፈጠረባቸዋል አሁን እኔ እዚህ ጋር እያወራሁ እዚህ ጋር አውርቼ ላልጠር ሰሚን እዚህ ጋር ቀጥሎ ትላሉ። ምክንያቱም ይሄ የፈጣሪ ስራ ስለሆነ ማለት ነው። ስለዚህ እናንተም ሰው ላይ መፍረድ ሳይሆን መጀመሪያ አው እኛን ተረዳነች የምቀርታ ብለና እናምራችሁ። በዛ ልክ ደግሞ የሆነ የሆነ አላለ የሆነ የምትወጓት ነገር አለ በቃ ባለፈው እንደዚህ የሚያደርግሽ ነው። እንደዚህ እያቸኛው ሐኪም ባለፈው በጥፊ መታት ነበረ። እና እኔ አንዳንዴ ይገርምኛላችሁ። እኔስ ፍቅርዬ፣ የኔ ቆንጆ፣ የኔ ጣም በለን ማለት ነው ጻምን ማትሆኑ ይህ እኔ አስተዋይ እና ወንዶች ፍቅሮች ቪዲዮ እስከመጨረሻ ይሁን። እስኪ ላይክ አርጉ። እስኪ ቪዲዮ ጀምሩ፣ ላይክ አርጉ።